የኢትዮጵያ የንግድና ዲሞክራሲያዊ እንቅስቃሴ መነቃቃት ያሳየው በምኒልክ ዘመን ከዓድዋ ድል ማግስት ጀምሮ መሆኑን ድርሳናት ያስረዳሉ። ከድሉ በኋላ በዓለም አቀፉ ማህበረሰብ እውቅና ባገኘችው ኢትዮጵያ በርካታ ሀገራት ኤምባሲያቸውን ከፍተዋል። በየመሀሉ የሚፈጠሩ አጋጣሚዎች በኢኮኖሚና ንግድ ስርዓቱ ላይ ተጽዕኖ ቢያሳድሩም እንቅስቃሴውን ለማዘመን የተጀመሩ የልማት ስራዎችን በመደገፍ የተሻለ መስራት እንደሚቻልም የኢኮኖሚ ባለሙያዎች ይመክራሉ። ወሰኔ መኩሪያ ትንታኔ አላት በእርስ በርስ መከባበር ላይ የተመሰረቱትና ስራ ወዳድ ህዝቦቿ አገሪቱ ያላትን እምቀብ ተጠንቅቀው ቢያውቁም በአንዴ ከስልጣኔ ቁንጮ ላይ ለማድረስ አልታደሉም። ያም እጅግ ዘመናዊነትን ይሻ ነበርና ታዲያ ያኔ የነበረው የግብይት ስርዓትም በዚያው በቻሉት ልክ እንደነበር ምሁራን ይናገራሉ። የኢኮኖሚ ባለሙያው ዶክተር ወረተው በዛብህም በዚሁ ላይ መረጃ አካፍለውናል። እንግዲህ እንደ ማንኛውም እንቅስቃሴ ክፉም ሆነ በጎ እንቅስቃሴ ከመካሄዱ በፊትና ከተካሄደ በኋላ ለውጦች ይኖራል። ከዓድዋ ድል በፊት የኢትዮጵያ በጣም የምትታወቀው በጣም ፋላቀር በሆነው የንግድ ዘይቤዋ ዕቃ በዕቃ በመለዋወጥ ደረጃዋ ሙሉ በሙሉ ግብርና ላይ ብቻ ያተኮረችበት እንቅስቃሴ ላይ ነው የነበረችው። በበርካታ የታሪክ ጸሐፊዎች እንደተገለጸው ኢትዮጵያ ያላትን እምቅ የተፈጥሮ ሀብትና ጸጋ ለመቀራመጥ አሰፍስፈው የነበሩ አውሮፓውያን የ1888 የዓድዋ ጦርነት ድልን ተከትሎ በመላው ዓለም የተቀሰቀሰውን የጥቁሮች አብዮት አስተዋሉ። ያም የፓን አፍሪካኒዝም እንቅስቃሴን የመረመሩና ዓለም በተለይም አሜሪካውያን ከኢትዮጵያ ጋር የዲፕሎማሲያዊ ግንኙነት ለመመስረት የሻቱበት ወቅት እንዲመጣ አድርጓል። ይህም ለሀገሪቱ ኢኮኖሚያዊ እንቅስቃሴ ቃሴ ከፍተኛ መነቃቃት ፈጥሮ ነበር ይላሉ ዶክተር ወረታው። የአድዋ ድል የጥቁር ሕዝቦች የአሸናፊነት መገለጫ ትልቅ ድል በመሆኑ ያን ጊዜ የነበሩ መሪዎቻችን ክብር ይግባቸውና ለተዋደቁት ሁሉ የኢትዮጵያን ደረጃ ከፍ ያደረገ በዓለም አቀፍ ደረጃ እውቅና ያገኘችበት ወደ ንግድም የገባችበት የባቡር ሐዲድ የዘረጋችበት ቴሌግራፍ ቴሌፎን የጀመረችበት ወደ ትምህርትም እንቅስቃሴ ዘመናዊነትን ቀስ በቀስ የገባችበት እና ንግድን ከዚያ በፊት ከነበረው በብዙ ሀገሮች እውቅና ስለተሰጣት አላውቅሽም፣ በእኔ ስር ነው የምትኖሪው፣ እኔ ሳልፈቅድልሽ ምንም አነ ግንኙነት ማድረግ አትችም ያለች ጣሊያን እንኳ የኢትዮጵያን ነጻነት ነጻ ሀገር መሆኗን አውቃ በመፈራረሟ በብዙ ሀገሮች ከፍተኛ እውቅና በማግኘቷ ዲፕሎማሲያችን ተስፋፍቷል። ብዙ ኤምባሲዎች አዲስ አበባ ከተማ ውስጥ ለመከፈት ትልቅ ድሉ ምክንያት ሆኖናል። በዚህ ኤምባሲዎች ቁጥር በጣም ጨምሯል። በኢትዮጵያም በሌሎች ሀገር የከፈተቻቸው እንደ ዶክተር ወረታው ገለጻ ከድሉ በኋላ የተጀማመረው የቴክኖሎጂ ትውውቅና አገርን የማዘመን እንቅስቃሴ ለስልጣኔና ለዲፕሎማሲያዊ ግንኙነት ሰፊ መንገድን እየከፈትና የንግድ ልውውጥን ያሻሻል እንደነበር ይጠቁማሉ። ኢትዮጵያ ከዛ ጋር ተያይዞ በመጣው የጀግንነት ደም ውስጥ የሰረጸ ጉዞዋ የአፍሪካ የኤዩን የአፍሪካን መናኸሪያ የአፍሪካነት ድርጅትን በመመስረት ምናልባት ከጥቂት ከኒውዮርክ ቀጥሎ ይመስለኛል ምናልባት ስዊዘርላንድ በኤምባሲዎቿ ብዛት ከፍተኛውን ቦታ ያገኘች ታላቅ ሀገር ነች ሀገራችን። ያ የማይደፈር የሚመስለው የአውሮፓ ኮሎኒያሊዝም በኢትዮጵያውያን የውስጥ ጀግንነት ድል በመቀዳጀቷ በመላው ዓለም ያለውን የጥቁር ሕዝብ እንቅስቃሴ ፓንአፍሪካኒዝምንም በማንቀሳቀስ ትልቁን ድርሻ ትይዛለች። ሀገራችን ኋላ ቀርነታችን የጦር መሳሪያ ባለመፍጠራችን አውሮፕላን ባለመፍጠራችን፣ ኢኮኖሚያችን በጣም ኋላ ቀር እንደነበረ ሌሎች ጋር በቀላሉ እንደገቡ ኢትዮጵያም ውስጥ በቀላሉ ገብተው ማንበርከክ የሚችሉ መስሏቸው ነበር። ለታሪኩ ቀና ሕዝብ መሆኑን ከታሪክም አልተረዱ ማለት ነው። እዚያም ወዲህ ባደረጉት ሙከራ ያየ ነው ይህን ነው። ለማንኛውም ግን ከዚያ ወዲህ ያለው እንቅስቃሴ ለኢትዮጵያ ዲፕሎማሲ መስፋፋት ከፍተኛ በር የከፈተ ፈርቀዳጅ ነበር። ለምዕራባውያኑ ቀኝ ግዛት እንቅፋት የሆነችውን ኢትዮጵያን ያጸኗት በሳል መሪ አፄ ምኒልክ ናቸው። ከጦርነቱ ማግስት ውጤታማ የዲፕሎማሲያዊ ግንኙነት በመመስረት ለአፍሪካ ምሳሌ የሆነችውን ሀገር የመራትና ያስተዋወቋት ጥቁሩ ንጉስ ምኒልክ ናቸው። ያም ዛሬ አንገታችንን ቀና አድርገን እንድንጓዝ በር ከፍቶልናል። አሁንም ያንን ታሪክ ለማስቀጠልና ኢትዮጵያን በኢኮኖሚና በስልጣኔ ከፍ ለማድረግ የተሸማመሩ በርካታ ስራዎችን ማስጨረስ ተገቢ ነው ይላሉ ዶክተር ወርተው ኢትዮጵያዊ ኢትዮጵያዊ አንገታችን ቀና ብለን የምንኖር ዜጎች ነን ስንሄድ በሌላ በኩል ደግሞ እነ አባይ ግድብ ሌላ ዓድዋን እየደገሙ እነ ኮይሻ ሌላ ዓድዋን እየደገሙ አሁን የተጀመሩት መልካም እንቅስቃሴዎች ሌላ ዓድዋን የሚደግሙ ይህም የሚቀጥልበት የማይቆምበት ሁሉንም ተጠቃሚ የሚያደርግበት ዳር እስከ ዳር ኢትዮጵያ የምትለማበት ለማበት በየተራ የምትዋጋበት ሳይሆን ዳር እስከ ዳር የምትለማበትን ጉዞ የሁሉም ዜጎች ባህሪ ማድረግ ላይ ብዙ ይቀረናል እንጂ አሁንም ታላቅ ሀገር ያለችን ኢትዮጵያ በተለይ በዘመናዊ የንግድ ስርዓት ዝርጋታ ኢኮኖሚያዊ እንቅስቃሴዋን ለማሳደግ በሚኒሊክ ዘመን የተጀመረው ስራ በየመሀሉ በሚያጋጥማት እንቅፋቶች ቢቆራረጥም አሁንም የንግድ ስርዓቱን ዘመናዊ ለማድረግና የእንቅስቃሴ አድማሱን ለማስፋት እየተሰሩ ያሉ ስራዎች መልካም ናቸው ይላሉ የኢኮኖሚ ባለሙያው ዶክተር ወረታው በዛብህ። የንግድ ስርዓታችን መልክ የሌለው በጣም ግልጽነት የጠፋበት ገና ሲስተም ውስጥ ያልገባን በመሆናችን እንጂ የተለያዩ የዓለም ባንኮች ወደ ኢትዮጵያ ሲመጡ ቢዝነሳችንም ስርዓት የማስያዝ ሲስተም የማስፈጠር ግዴታ ውስጥ ያስገቡና የግል ባንኮች የኢትዮጵያ ንግድ ባንክን እኮ ጥሩ እንዲሰራ እያደረጉት ነው፣ እንዲያደግ እያደረጉት ነው፣ ጥሩ ተወዳዳሪ እያደረጉት ነው። ሳፋሪኮም እኮ የኢትዮጵያን ቴሌ እያባነነው እኮ ነው፣ ጥሩ እንዲሰራ እያደረገው ነው። በጣም ፖዚቲቭ የሆነ አውንታዊ ነገር የሚፈጠር ይመስለኛል።